ማለት ነው። ስርዓተ ተክሊል ማለት የአክሊል ስርዓት ወይም ደግሞ የተክሊል ስርዓት የሚል ትርጉም ያለው ነው። ስርዓተ ተክሊል ስርዓተ ተክሊል የሚፈጸመው ደናግል ለሆኑ ተጋቢዎች ብቻ ነው ወይም ደናግል ለሆኑ ሰዎች ብቻ ነው ወይም ደግሞ የስጋ ድንግልና ላላቸው ሰዎች ብቻ የሚፈጸም ነው። እዚህ ላይ ክርስቲያኖች አሁንም በደንብ ማስተዋል የሚገባን ድንግልና ሲባል ሁለት አይነት ድንግልና አለ። አንደኛ የነፍስ ድንግልና የሚባል አለ። ሁለተኛ የስጋ ድንግልና የሚባል አለ። የነፍስ ድንግልና የሚባለው ይታጣል፣ ይመለሳል። ይታጣል ማለት በኃጢአት ይታጣል፣ እንደገና ደግሞ በንስሐ ይመለሳል። ለዚህ ነው ብዙ ጊዜ የሚጠቀሰው ንስሐ ዘማዊውን እንደ ድንግል ታደርገዋለች ወይም ደግሞ ድንግል ታደርገዋለች የሚለው የስጋ ድንግልና ይመለስለታል ማለት አይደለም። የነፍስ ድንግልናው ይመለሳል። ለምሳሌ አንድ ሰው በዝሙት ሊሆን ይችላል በሌላም ነገር ሲወድቅ ድንግልናውን አጣ፣ የነፍስ ድንግልናውን አጣ ተብሎ ይገለጣል። ይሄ ማለት ለወንድም ለሴትም ይነገራል። ያ ማለት ለእግዚአብሔር የሆነውን ሰውነቱን ለሰይጣን አሳልፎ ሰጠ፣ ለአጋንንት አሳልፎ ሰጠ፣ ለዲያብሎስ አሳልፎ ሰጠ። ስለዚህ የነፍስ ድንግልናውን አጣ ማለት ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 25 ከቁጥር አንድ ጀምሮ ስለ አስሩ ደናግል የተነገረ አለ። ይሄ ይሄ አገባብ ይሄ አውድ ትርጉሙ ምን ማለት ነው? በነፍስ ደናግል ስለሆኑ የተነገረ ነው። ስለዚህ የነፍስ ድንግልና የሚባል አለ እና የነፍስ ድንግልና ባጭሩ የሚታጣው በኃጢያት ነው፣ የሚመለሰው ደግሞ በንስሐ ነው። ይታጣን ይመለሳል። የስጋ ድንግልና ግን አንድ ጊዜ ከጣጣ አይመለስም። ይህ ማለት አንድ ሰው የስጋ ድንግልናውን ካጣ በኋላ ለንስሐ አባቱ ይናገራን ቀኖና ይሰጠዋል፣ የነፍስ ድንግልናው ይመለሳል፣ የስጋ ድንግልናው ግን አይመለስም። ነገር ግን የስጋ ድንግልና ስላልተመለሰ ወይም የስጋ ድንግልናዋ ስላልተመለሰ እየተፈረደበት ይኖራል ማለት አይደለም። ለምን ቢባል ንስሐ ገብቶበታል። ንስሐ ካልገባበት ግን በሰራው ኃጢያት እየተጠየቀ ይኖራል ማለት ነውና ይሄን በደንብ ጠንቅቆ ማወቅ ያስፈልጋል። እንዲህ ሲባል ደግሞ የነፍስ ድንግልና የሚመለስ ከሆነ የስጋ ድንግልና ባለመመለሱ ምንም ችግር የማያመጣ ከሆነ ንስሐ ከገባንበት፣ እንደዚህም ብለን እንዲሁ ኃጢያት እየሰራን እንኖር ማለት አይደለም። ራሱን የቻለ ደግሞ ዋጋ ስላለው ድንግልናን መጠበቅ ሰውነትን መጠበቅ አካልን መጠበቅ ሕዋስን መጠበቅ አይምሮን መጠበቅ በመንፈሳዊነት ደረጃ መቀጠል ራሱን የቻለ ዋጋ አለው። ከእግዚአብሔር የሚንቀበለው የሚከፈለን ዋጋ አለና ይህንን ደግሞ በደንብ ማወቅ ያስፈልጋል። ድንግልናን መጠበቅ ዋጋ አለው እና ስለዚህ ይሄን በደንብ ማወቅ ይገባል። ከዛ ውጭ ተክሊል የሚገባው የነፍስ ድንግልና ለሌላቸው ሳይሆን የስጋ ድንግልና ላላቸው ተክሊል ይገባል እና ተክሊል የሚመለከተው የስጋ ድንግልና ነው። የስጋ ድንግልና ደግሞ የሚታጣባቸው በጣም ብዙ መንገዶች ሊኖሩ ይችላሉ። ፍታነገስቱ አንድ ነገር አስቀምጠዋል። አስቀድሜ እንደገለጥኩት አንቀጽ 24 ፍታነገስት ወይም ፍትህ ስጋዊ ማለት ነው። አንቀጽ 24 ቁጥር 96 ላይ አንቀጽ 24 ቁጥር 96 ላይ እስመዝንቱ በረከተ ተክሊል ይደሉ ለብእሲ ድንግል ወለብእሲት ድንግልት ይላል። ደግመዋለሁ፣ በደንብ ግልጽ መሆን ስላለበት በታነገሥት አንቀጽ 24 ቁጥር 906 ላይ እስመዝንቱ በረከተ ተክሊል ይደሉ ለብእሲ ድንግል ወለብእሲት ድንግልት ድንግል ይላል። ይሄ የተክሊል ምርቃት ወይም ይሄ የተክሊል ስርዓት ወይም በረከት የሚገባው ድንግል ለሆነ ወንድና ድንግል ለሆነች ሴት ነው ብሎ ያስቀምጣል። ይሄ ድንግልና ከምን አንፃር የተገለጠ ነው ቢባል የስጋ ድንግልና ወይም ደግሞ በሌላ አገላለጥ በግልጥ ቃል ሩካቤ ስጋ ላልፈጸመ ወንድና ሩካቤ ስጋ ላልፈጸመች ሴት የሚገባ ነው ይሄ ተክሊል ብሎ ፍትሐ ነገሥቱ በግልጽ አስቀምጦታል። ድንግል የሚለው ድንግልት የሚለው ስለስጋ ስጋ ድንግልና እንጂ ስለ ነፍስ ድንግልና አይደለም። በነገራችን ላይ በነፍስ ድንግል የሆነ ከእመቤታችን ከቅድስት ድንግል ማርያም ፍጹም ድንግል የሆነ ሌላ የለም። እመቤታችን ቅድስት ድንግል ማርያም ናት በስጋዋም በነፍሷም ድንግል ተብላ የምትጠራው ድንግልት በክልኤ እየተባለች የምትጠራው በሁለት ወገን ድንግል የሆነች እየተባለች የምትጠራው በሀሳቧ ድንግል በነቢብ ድንግል በገቢር ድንግል በሁሉም ድንግል ተተብላ የምትጠራው መቤታችን ቅድስት ድንግል ማርያም ናት። አማላጅነቷ ከሁላችንም ጋር ይሆን እና ስለዚህ ድንግል የሚለውን በደንብ የስጋ ድንግልና ወይስ የነፍስ ድንግልና የሚለውን በደንብ ማወቅ ያስፈልጋል። ለምንድን ነው ይህንን ማንሳት የሚያስፈልገው አሁን የስጋ ድንግልና የሚለውን ማንሳት የሚያስፈልገው ለምንድን ነው ቢባል በጣም ብዙ ወጣቶች አሁንም የሚጠይቋቸው ጥያቄዎች አሉ እነዚህ ጥያቄዎች አንደኛ ከህልመ ሌሊት ጋር የተገናኘ ሁለተኛ በሀሳብ ከሚመላለስ ኃጢአት ጋር የተገናኘ ሶስተኛ ደግሞ በእጮኝነት ጊዜ ካለው አካላዊ ቀረቤታ ጋራ በተገናኘ ከነዚህ ከሶስቱ አንጻር የሚጠየቁ ጥያቄዎች ስላሉ አንደኛ ህልመ ሌሊት ወይም ደግሞ በህልም የሚፈጠር ወይም ደግሞ ህልመሌሊት ማለት በህልም ሩካቤ ስጋ መፈጸም ወይም ደግሞ በህልሙ ሩካቤ ስጋ የፈጸመ መምሰል ማለት ነው። ህልመ ሌሊት የሚባለው ይሄ ነው። ወይም በሌላ አገላለጥ ዝኔት ተብሎ ይጠራል። በሴትም በወንድም ሊከሰት ይችላል። ይህም ማለት ከአንድ ሴት ከሆነች ከአንድ ወንድ ጋራ፣ ወንድ ከሆነ ደግሞ ከሴት ጋራ የተኛ መስሎት ሲነቃ የተለያዩ ነገሮች ሊመለከት ይችላል። ፈሳሽ ሊኖረው ይችላል፣ ወይም ደግሞ በአይምሮ የተፈጠረ የመውደቅ ስሜት ሊሰማው ይችላል። ይሄ ሕልመ ሌሊት ተብሎ ይጠራል። ይሄ ተክሊልን አይከለክልም። ነገር ግን ዝኔት ከተፈጠረ ፈሳሽ ከተፈጠረ ወደ ቤተ መቅደስ መግባትን በዕለቱ ይከለክላል። እነዚህ ነገሮች ተደጋግሞ የሚከሰቱ ከሆነ ንስሓ አባትን ማማከር አባቶችን ማማከር ጸበል መጠመቅ ስግደት መስገድ ጸሎት መጸለይ እነዚህ ነገሮች ማድረግ ይገባል ነገር ግን ይሄ ተክሊል ከማድረግ ወይም በተክሊል ወይም በስርዓተ ተክሊል ጋብቻን ከመፈጸም አይከለክልም አንደኛ ሁለተኛ በሀሳብ የሚመላለስ ኃጢአት ይኖራል በሀልዮ እንግዲህ ይሄ ሀልዮ በሶስት ይከፈላል አንዱ ከገቢር የሚቆጠር ሀልዮ ነው ሁለተኛው ደግሞ ከገቢር የማይቆጠር ወይም ደግሞ ከስራ የማይቆጠር ሀል ሊሆነው እና አባቶቻችን አንድ ምሳሌ መስለው ይናገራሉ። ለምሳሌ አንድ ሌባ ሊሰርቅ ወደ የሚሰርቅበት ቤት ሲሄድ ሶስት ነገሮች ሊከሰቱ ይችላሉ ብለን እናስብ ይሉና እነዚህን ምሳሌያት ያስቀምጣሉ። አንዱ ሂዶ ቤት ደርሶ አጥሩ ጠብቆበት ወይም አጥሩ አላስገባው ብሎ ግንቡ አላስገባው ብሎ ወይም በሩ አላስገባው ብሎ አልመቸው ብሎ ወይም ደግሞ ውሻ ጩሆበት ደንግጦ ቢመለስ ወይም ደግሞ ባለቤቶቹ ነቅተውበት ቢመለስ ሊይዙት ፈልገው ሩጦ ቢያመልጥ፣ ይሄ ሰው አስቧል። አስቧል ብቻ ሳይሆን ሄዷል። በእጁ ወርቅ አልያዘም እቃ አልያዘም አልሰረቀም። ግን ደግሞ ሂዷል፣ አልሳካለት ብሎ እንጂ እዚያ ደርሶ በዛ ምክንያት ተመልሷል። ስለዚህ ይሄ ከገቢር ይቆጠራል። ከገቢር ይቆጠራል ማለት ከማድረግ ይቆጠራል። እቃል ያዘም ነገር ግን ሰርቋል። ስለዚህ ይሄ ሰው በሌብነት ነው ኃጢአቱ፣ ራሱ የሚወነጀለው በሌብነት ነው። ግን እጁ ላይ ግን ወርቅ የለም። ሁለተኛው ደግሞ መንገድ ላይ ደርሶ ቢመለስ፣ ለመስረቅ እየሄደ መሀል መንገድ ላይ ለምንድነው የምሰርቀው ብሎ ወደ ልቡ ተመልሶ እንደገና ይቅርበለኝ አምላኬ ብሎ ወደ ቤቱ ቢመለስ ሶስተኛው ደረጃ ደግሞ አስቦ አማትቦ ቢተበው ያ ማለት ካለበት ሳይንቀሳቀስ አሁን ገሌ ቤት ሂጄ ብሰርቅስ ብሎ አስቦ ነገር ግን ባለበት ሳይንቀሳቀስ ለምን እሰርቃለሁ ለምን ይሄ ሀሳብ መጣብኝ ብሎ ደንግጦ ቢያማትብ እነዚህ ሶስት ደረጃዎች አሉት የመጀመሪያው ከገቢር ይቆጠራል ይሄኛው እንዳደረገ ተቆጥሮ ነው ቀኖናው የሚሰጠው። ሂዶ ውሻ ጮሆበት አጥር ጠብቆበት ባለቤቶቹ ነቅተውበት ቢመለስ ማለት ነው። ስለዚህ እንዳደረገው ተቆጥሮ የሌብነት ቀኖና ይሰጠዋል ማለት ነው። መሃል ላይ ደርሶ ቢመለስ ደግሞ አላደረገውም፣ ነገር ግን አስቦታል። አስቦታን ብቻ ሳይሆን ትንሽ እንቅስቃሴ አድርጓል። ስለዚህ መካከለኛ ቀኖና ይሰጠዋል ማለት ነው። አስቦ ቢተወው ግን አማትቦ ቢተወው እግዚአብሔር ይፍታህ በሚለው የስልጣነ ክህነት ይሰረይለታል ማለት ነው ምክንያቱም አስቦ አማትቦ ትቶታል። ስለዚህ ሀሌው በሶስት ነው የሚከፈለው ማለት ነው ከገቢር የሚቆጠር ከዛ መካከለኛ የሆነ ከዛ ግን አሳብ ብቻ የሆነ ነገር ግን አማትበን የምንተወው ማለት ነው ምን ማለት ነው ይሄ ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ አምስት ቁጥር 27 ጀምሮ ወዘሰ ዘመ ወዘሰ ወደ አፈተው ዘማው ባቲ በልቡ በልቡ አይቶ አንዲትን ሴት የተመኘ ሰው በልቡ አመነዘረ ይላል እና ብዙ ሰዎች ይህንን ከሀሳብ ጋር አገናኝተው የተለያየ ትርጉም የሚሰጡት ሰዎች አሉ። ምን ማለት ነው? ይሄ ማለት ቢባል ለምሳሌ አንድ ወንድ አንዲትን ሴት አይቶ ይችን ባገኛት አለቅቃትም ቢል ቦታ አመቻችቶ፣ ሁኔታ አመቻችቶ የቻለውን ሁሉ አድርጎ ጥረት አድርጎ ሳያገኛት ቢቀር ይሄ ሰው ከእሷ ጋር አልተኛም በተግባር ነገር ግን በሀሳቡ ጨርሶታል ፈጽሞታል ስለዚህስ እንደ ገቢር እንደ ስራ ይቆጠርበታል እንዲህ አይነቱ ነው አመነዘረ ተብሎ የሚጠራው እንጂ በህሊና በአይምሮ የተፈጠረው የተመላለሰው ነገር በሙሉ በዚያ ይቆጠራል ማለት አይደለም ስለዚህ ይሄ ባልዮ በአይምሮ የተመላለሰው በልባችን የተመላለሰው ተክሊል አይከለክልም ማለት ነው ሁለተኛ ሶስተኛ አካላዊ ቀረቤታን በተመለከተ በእጮኝነት ጊዜ ወይም ደግሞ ከጋብቻ በፊት ባሉት የጓደኝነት ስርዓቶች አካላዊ ቀረቤታ ቢፈጠር፣ ይህን በተመለከተ ዳኝነት የሚሰጠው ፍትሐ ነገሥቱ ነው። ፍትሐ ነገሥቱን ደግሞ የሚመለከቱት ካህኑ ናቸው፣ ወይም ደግሞ ቄሱ ናቸው፣ ነፍስ አባት ናቸው። ስለዚህ ማንም ወጣት ነፍስ አባት ያለው አስቀድሞ ይህንን ለነፍስ አባቱ ተናግሮ ነፍስ አባቱ ዳኝነት ይሰጣሉ ወይም ደግሞ ፍርድ ይሰጣሉ ማለት ነው። አካላዊ ቀረቤታ በምን ደረጃ ነው በምን አይነት ሁኔታ ነው እንዴት ነው ብለው እሳቸው ይህንን ካወቁ ከተረዱ በኋላ በውስጣቸው የተፈጠረውን ነገር በትክክል በግልጽ ከሰሙ በኋላ ዳኝነት ይሰጣሉ። በነገራችን ላይ ካህን ማለት የፍትሐ ነገሥት አንዱ ክፍል ማለት ነው ወይም ደግሞ አንዱ አንቀጽ ማለት ነው። መወሰን ይችላል ካህኑ የሚወስነውን ውሳኔ ደግሞ እኛ የመቀበል ግዴታ አለብን ማለት ነው። ስለዚህ ይሄ በነፍስ አባት በኩል ማለቅና መጠናቀቅ የሚገባው ጉዳይ ነው። ስለዚህ ተክሊል ማድረግን አለማድረግን በተመለከተ የሚወስኑት ነፍስ አባት ይሆናሉ ማለት ነው። ስለዚህ ሥርዓተ ተክሊል የሚፈጸመው ለስጋ ደናግል ለሆኑ በስጋ ደናግል ለሆኑ ድንግልናቸውን ለጠበቁ ሰዎች ነው።